እንዴት ነው ያ እንደው የሚፈረጥጠው ግመልህ ጉዳይ እንዴት ሆነ? እያሉ ነቢ ሰለላሁ ዐለይሂ ወሰለም በተከታታይ ይጠይቁት ነበር ባገኙት ቁጥር። ከዛ መዲና ከገቡ በኋላ ሀያ አደረገና የተወሰነ ቀን ከመስጂድ ጠፋ፣ ከመስጂድ ራቀ። እንደው እሳቸውን ማግኘት ሀያ አደረገ። በኋላ ወደ መስጂድ ተመለሰ። ከዛ ነቢ ሰለላሁ ዐለይሂ ወሰለም እየሰገዱ ነበር፣ ሲወጡ እሱ እየሰገደ ነው ልክ

ግን አንተ ውሸትህን ነው፣ እንዴት እንደዚህ ተዋሸኛለህ ብለው አልተጋፈጡትም። በጣም ስርዓት ባለው መልኩ ግን ጥፋቱን እስኪያምን ድረስ እሱና እሳቸው ብቻ በሚያውቁት ኮድ ነካ ያደረጉት ነበር፣ ነቢ ስ ሰለም ይጠቁሙት ነበር ያችን ስህተቱን አምኖ ተቀብሎ ወደዛ እስኪመጣ ድረስ። ከዛ በኋላስ ወላሂ ኢላ ነቢዩ ሰለላሁ ሰለም ይህንን ስላቸው የርሐሙከላህ አላህ ይዘንልሃሉኝና ከዛ በኋላ ግን አንድም ቀን አንስተውብኝ አያውቁም። ማለት ይህ ለሙረቢዎች ለመምህራን፣ ለወላጆች ልጆቻችንን በምን አይነት መንገድ መያዝ እንዳለብን የሚያስተምረን ትልቅ ትምህርት ነው። ሊያጠፉ ይችላሉ። ዕፍ በሸሪ ሰብአዊ የሆነ ድክመት ይኖራል። ድክመት በሰውነታችን ተፈጥራዊ የሆነ ድክመት ይኖራል። አንድ ሰው ወንጀል በሚሰራበት ጊዜ አላህን ስለ ካድ አይደለም። ያን ወንጀል የሚሰራው አላህ ስብሓነሁ ወተዓላ እንደው እስቲሃና አድርጎ አይደለም እንደው አላህ አያየኝም ብሎም እንደው የአላህን ቁድራ ንቆም አይደለም ያንን ወንጀል የሚሰራው ዱዕፍ በሸሪ ሰብአዊ ድክመት ነው። በዛች ሰዓት ላይ የምትከሰተዋ ድክመት ነች። ያንን ሰው የአይነት ወንጀል ላይ እንዲወድቅ የሚያደርገው እና ወንጀል ላይ ወይም ስህተት ላይ ያለን ሰው ከሰው ፊት ክብሩን በሚነካና በጣም ኃይለኛ በሆነ መንገድ አይደለም መመለስ ያለበት። ተመልከቱ፣ እቺን ምክንያት ለነቢዩ ሰለላሁ ዓለይሂ ወሰለም ነው የሰጣቸው። ግመል የሚፈረጥጥ ግመል አለኝ የምትለዋን ንግግር ለነቢዩ ሰለላሁ ዓለይሂ ወሰለም ነው የተናገሩ፣ ለማንም አይደለም። እሳቸው እና እሱም የሚያውቋት ኮድ ነች አይ እውነት አይደለችም አስተካክላት፣ እያሉት ነው ነቢ ስ ሰለም ልክ እውነቱን ከተናገረ በኋላ ግን የርሐሙ ከላህ አሉትና ድጋሚ አንስተውበት አያውቁም። ልጆቻችን ጥፋት ያጠፋሉ ከአመት በኋላ እንወቅሳቸው። የዛሬ ሶስት ዓመት እንዲያድርገ የዛሬ አስር ዓመት የአንቺ ቤተሰቦች እንዲያድርገውኝ ያንተ ደግሞ ወንድም የዛሬ አምስት ዓመት እንዲያደረገኝ ያለፈ ጉዳይ አንስተን ዛሬ ሀያታችን እንበጠብጣለን ትክክለኛው መንገድ ፊትለፊት መጋፈጥ ሳይሆን በጣም ሕክማ ባለው መንገድ ሰዎችን የማረም አካሄድ ያስፈልጋል። ምክንያቱም ሙንከር ያየ ሰው ያንን ሙንከር መቀየር ያን ትክክል ያልሆነ ነገር መቀየር ይኖርበታል። ግን ሕክማ ደግሞ ያስፈልጋል። ኢማም ሻፍዒ ረሒመሁላህ እንዳሉት ከሰው ፊት የመከረኝ አዋረደኝ አሉ። ብቻዬን የነገረኝ ደግሞ መክሮኛል። ብቻውን አንድን ሰው እሱና ያን ጥፋት ያጠፋውን ሰው ብቻውን ገለላ አድርጎ ክብሩን በማይነካ መልኩ ነገሮችን ለማስተካከል መጣር እንዳለብን እንማራለን። ልጆቻችን ላይ የምናያቸውን ስህተቶች አንዴ ካረምናቸው በኋላ ደግሞ ድጋሜ ያን ጉዳይ ማንሳት እንደሌለብን፣ ፋይሉን መዝጋት እንዳለብን ያ ጉዳይ ድጋሜ መነሳት የለበትም። ሌላ ጥፋት ሲያጠፋ ልጃችን ያችን ጥፋት ነው የምናርመው። አምጥተን የቆየ ጥፋት ደግሞ ደርበን አይደለም አሁንም የምንቀጣው። ያ በቃ አልፏል፣ ይቅርታ ጠይቆበታል ይዘጋል ማለት ነው። የርሐሙከ ላህ ብለው ነቢ ስ ሰለም ድጋሜ ያችን ጥፋት አላነሱበትም። ጥፋቱን እስኪያምን ድረስ ግን እሱና እሷ እሳቸው ብቻ በሚያቁት ኮድ እንዲስተካከል አደረጉት። ይህን ሰሓቢ ማለት ነው ን ይሄ ህይወታችን መርህ መሆን መቻል አለበት። ሰዎች ወንጀል ላይ ስለወደቁ እኛ ከእነርሱ እንሻላለን ማለት አይደለም። አላሁ ስብሓነሁ ወተዓላ ከዛ ወንጀል እኛን ሰትሮናል። ያ ሲትር ቢነሳ እኛም ያን ወንጀል ልንሰራው እንችላለን። ያ ወንጀል የሰራው ሰው ከሰራው ውጭ የሆነ ወንጀል ደግሞ እኛ እየወደቅን ነው። ምናልባት ይህኛው ወንጀል ላይ አልተሳተፍንም፣ ሌላ ግን ብዙ ጉድለቶች ደግሞ የኛ አለብን። በዛ መልኩ ስህተት ለሚሰሩ ሰዎች ክብራቸውን በጠበቀ መንገድ ሒክማ ባለው መንገድ ማረም ያስፈልጋለ ማለት ነው ሰለላሁ <سؤال> <سؤال> ወሰለም <سؤال> ወባረክ ዓለ ሰይድና ሙሐመድ